ሰራተሽ ቤዛ፣ ሰራተኛ መሆንሽ አስተውሺ። ሂጅ ውጪ፣ ሰሚኛለሽ? እኔ እዚህ ከአንቺ ጋር ቁጭ ብዬ የማውራበት ሰዓት የለኝም። ነገር ግን ቤዛ፣ ልክ እንደ በፊቱ ጨዋታ ለመጫወት ኮን የመጣሽው ጸብሽ ከኔ ጋር ነው። እሺ ገባሽ? ወደዛ ትንሽ በጥፊ ብዬ ከማስለቀሰሽ በፊት ሂጅ ውጪልኝ። ቆይ ምን አይነት ሴት ነሽ? እኔም ከንቺ ብሳለሁ። አርፈሽ የምትቀመጭ ከሆነ ተቀመጭ፣ ካልሆነ ግን ጉድጓድ ቆፍሪ ነው የሚቀብርሽ። አንቺ አይጥ! እውነት ግን አንቺ የባርኩት ፍቅረኛ ነሽ? ምንሽን አይቶ ነው ቆይ ያፈቀረሽ? ሊዲያ ራሴን እያዞረኝ ነው። ሊዲያ ሊዲያ፣ አንቺ ሊዲያ ራአንቺ ልጅ ንቂ ኤላ ምን እያደረግክ ነው? ነይ እንሂድ አልኩሽ። እሷ ጋር ምን አስኬደሽ? ወይስ ንቀት ነው? ናያው ሳላጋጭሽ እንጣ። ቤዛ እንደዛ ማድረግ አልችልም። ቤዛ፣ ለምን ስነ ስርዓት አይኖርሽ አደይን? ከዚህ በኋላ ሁለተኛ እንደዚህ ስትናገረ መስማት አልፈልግም። ትንሽ ክብር ይኑርሽ እሺ? ኦ አደይ ልውልሽ። ተናዷል። እንደፈለግኩ ባደርጋት አንተን አይመለከትም። እንዴት እንዴት ነው የሚያደርግሽ? ቆይ ማን ይሆንሽ መስሎሽ ነው? ከአንተ ጋር ምን ዋዘዘኝ? አደይ ነው ውጭ አደይ፣ ይዤ ወደ ክፍልሽ ግቢ። አንቺ ትሰምኛለሽ? ሲጀመር የላ ቤት የማድረስ ግዴታ የለባትም። ሲቀጥል ደግሞ አደይ የአንቺ ሰራተኛ አይደለችም። ሁለተኛ እንደዚህ እንዳታያት፣ ካልተመቸሽ ደግሞ ጥርግ ብለሽ መውጣት ትችላለሽ። ትሰምኛለሽ? በአደይ ቀንድ የለምሽ ሽሽትን

ከዛ ከዚህ በኋላ ይሄን ቤት የምመረው እኔ ነኝ እኔ ነኝ የማዘው፣ በማለት እንግዲህ እኔ የባርኮቴ ባለቤት ነኝ፣ ስለዚህ ኃላፊነቱ የኔ ነው፣ ሁላችሁም እኔ ባልኳችሁ አዛችኋለሁ፣ በማለት እንግዲህ ስርዓትም አስዛችኋለሁ በማለት እንግዲህ ስትናገር አይተናል። ሰላም ጤና ይስጥልኝ። የሰላም ሀበሻ ቻናል ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ለቤት አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁኑ። ለማለት ወዳለው እንግዲህ ያው ዛሬ ስለ አደይ ተከታታይ ድራማ በክፍል 43 መጥተዋል ተከስተዋል። እንግዲህ የትንሿ የፍቅር እልህ ወይንም ደግሞ ክፋት ሲገርምን የዋሰች መታለች ማለት ነው። ቤዛ እንግዲህ ያው ከባርኮቴ ላይ ደግ እና ጥሩ በመምሰል በሌሎች ላይ በጣም እያደረገችው ያለው ነገር ልክ እንዳልሆነ እያየን ነው። ወደ ቤት ከገባች እንግዲህ በባለፈው ፓርት ላይ የነበረ መጨረሻ አካባቢ ላይ ቤዛ በር አንኳኩታ እየገባች በአርኮቴ ሂጅ ብሎ ልኮኛል። ስለዚህ ያለውን ነገር አንቺ ቤቱን አቁመሽ እንድትይዥ እፈልጋለሁ ተቆጣጣሪያቸው በማለት ለእኔ ኃላፊነቱን ሰጥቷል። ስለዚህ እኔ ነኝ ከዚህ በኋላ እዚህ ቤት የማዘው በማለት እንግዲህ ጎራ ብላለች። እንዲሁም ሊዲያን ተነስተች ነስተሽ ቦርሳዬን ተቀብለች ተቀብለሽ ክላሴ አርግልኝ በማለት ትጠይቃታለች። አረባከሽ እኔ ያንቺን ቦርሳ ነው ወይ እሺ ወደ ክላስ የምወስደው በማለት እንግዲህ ሊዲያን በቁጣ ትመልስላታለች። ለምለም ነበረ ወደ ክላሷ ቦርሳዋን ተቀብላ የወሰደቻት። ልክ ከክላስ ከወደች በኋላ ተመልሰሽ የመጣሽበት ኬስ ምንድን ነው ወደዚህ የመጣሽበት በማለት ጠይቃት ነበረ። እኔ በምንም አልመጣሁም፣ በቃ ባርኮቴ እዚህ ቤት እንድመራ ነግሮኛል። ስለዚህ በዋናነት የምመራችው እኔ ነኝ በማለት እንግዲህ ትመልስላታለች። እንዲሁም አንቺ እንዴት ነች ከኤላ ጋር ተለያይተሻል እንዴ? በማለት ጠይቃ ነበረ። ኤላም እንዴት ነው ብላ ጠይቃ ነበር። ቤዛ ለምለምም ኤላዬ፣ ምን ይሆናል እኔ ያለሁለት ደህና ነው በማለት ቤቱን ታሳይኛለሽ እሄዳለሁ በማለት ስጠይቃት፣ አረባክሽ፣ አሳይሻለሁኝ ጠብቂ በማለት እንግዲህ እንደ በፊቱ የሆነ ነገር እፈጥራለሁ ብትይ እኔ እኔ አልለቅሽም፣ በማለት እንግዲህ ጉሮሮዋን እዛ እንደውም አንቃታለች። ያው ቤዛም እኔ የድሮዋ ቤዛ አደለውም ተቀይራለሁ፣ እኔም ብሆን አልለቅሽም፣ አንቺ ሰራተኛ ነሽ፣ አሁን ስራሽን ስሪ ሂጅ ውጪልኝ፣ በማለት እንግዲህ ከክላሷ እንድትወጣ ታደርጋለች። እና ያው ቤዛ እንግዲህ ወደዚያ ቤት የገባችው የሆነ ነገር ለማድረግ ወይንም ደግሞ የሆነ ነገር ለመፍጠር ነው። በእርግጠኝነት እኔ ባርኮቴንም አፍቅረዋለች ወዳዋለች አይደለም። ምክንያቱም ስራዋ ሁሉ በጣም ለየት ያለ ስራ ነው። አንድ ሰው ወደ ቤተሰቦቹ ለምሳሌ ወደ ወንዱ ቤተሰቦቹ ሲመጡ ቀስ ብሎ ነገሮችን በመረጋጋት ያህል እሷ ግን ከመጀመሪያውም ከሰላምታ የብን የባርኮትን እህት እንኳን አላከበረቻትም፣ ፍቅርን ማለት ነው። አንቺ ትንሿ ሰይጣን እንዴት ነሽ ብላ ነው ራሱ ወደ ቤት የገባችው። እንግዲህ ፍቅር ጠይቃት ነበር። አንቺ ለምንድን ነው ሰውን የማታከብሪው? ለምንስ መጣሽ? እንዴትስ አንቺ በመጀመሪያ ዝም ብለሽ ሳትጋቡ ቀጥታ እንደው ክብር የሌለሽ ሞይ ወደዚህ ትመጫለሽ? በማለት እንግዲህ ጠይቃት ነበር። ክብር የሌለሽ አንቺ ነሽ፣ አርፈሽ ተቀመጪ፣ ካለዚያ እኔ ጉድጓድ ውስጥ ነው የምቀብርሽ፣ በማለት የተለያዩ ስድቦችን በመ መጠቀም እንግዲህ ፍቅርንም በጣም ስት ስትነጫት አይተናል። እኔ ልጅቷ ምን እንደሆነ ብቻ ግን አላውቅም። በጣም ግን ከፍቅር የባሰች ሆና ነው ያየዋት ማለት ነው። ማለት በጣም ምን ለየት ያለ ስራዋ ነው እና ያው እንግዲህ ኤላ ኤላ እና እንዲሁም ለምለም ደግሞ ሊዲያ ወደ እነ ኤላ ቤት ሄዳ ነበረ። ምክንያቱም ይቺ ቤዛ ከመጣች እኔ እዚህ ቤት አልቀመጥም በማለት ወደሆኑ ማታ ነበረ ልብሶቿን ይዛ ወደ ኤላ ቤት የሄደችው። ኤላም እንግዲህ ሊዲያን ምንም አላላትም። ምክንያቱም ለምን መጣች ብሎም ጠይቋት ነበረ። ግን ደግሞ እዚያ ቤዛ ስለመጣች እኔ ከእነሱ ጋር መጨቃጨቅ አልፈልግም ከአንተ ጋር መኖር እፈልጋለሁኝ በማለት እንግዲህ ጠይቀው ነበረ። ግን መኖር እንደማችል ነግሯታል፣ አስጠንቅቋታል። ግን ደግሞ መሽቶ ስለነበረ ተመልሰሽ ሂዥ ማለት ስለከበደው እዚው ቤት አድራለች። እንዲሁም እንግዲህ ኤላ እናቱን አውርቷል። ምክንያቱም እናቱን አሁን ላይ በእናንተ በቤተሰብ ምርጫ የሚያገባ ሰው ማን አለ? እናቴ፣ እኔ እኮ የመረጥኳት እጅግ በጣም ደስ የምትል ሴት ነች። በዚያ ላይ ደግሞ ብታያት ራሱ በእርግጠኝነት ትወጃታለች፣ እያለ ለእናቱ ስልክ እያወራ ነበር። እናቱ እየፈቀደችለት ይመስላል። ምክንያቱም ደስ የሚል ነገር ሲስቅ ስላየሁት እንግዲህ ተፈቅዶለታል ብዬ አስባለሁኝ። እንዲሁም እንግዲህ በጧት ተነስታ እንግዲህ ያው ለምለም መታ ነበር ስራዋ ልሰራ ስለመጣች አብረው ስለነበሩ ሊዲያ ደግሞ ራሴን አመመኝ በማለት እንግዲህ ተነሽ፣ ና ሂጂ፣ ካደርሽ ይበቃል፣ ይሄን ያክል አንቺ ከዚህ ቤት መቆየት አይገባሽም። ሂጂ፣ በቃ ምንም ነገር የምትጠቅሚ ነገር የለም። ወይ እንዳደይ ምግብ ሰርተሻል፣ አበላሽ፣ ልብስ አታጥቢ እዚህ ተዘብዝበሽ ምን ትሰሪያለሽ? ውጭ በቃ ሂጂ፣ በማለት እንግዲህ ሊዲያም በቃ እኔ ቁርስ ሰራላለሁ ወይንም ልብስ ደግሞ አጥፍልሃለሁ በማለት ትጠይቀዋለች። አንቺ ምንም ነገር አቺም ባክሽ እንተነስተ ዝምለሽ ወጥት ብለሽ ሂጂልኝ በማለት እሷም ስትነሳ ራሷን ያዞራት መስሎ ወደ ኤላ ላይ ትወርቃለች። ከጭኑ ላይ በነበረችበት ሰዓት ነበር ለምለም ከቻለችው። ለምለም ያየችውን ነገር በጣም ደንግጣለች። ምን እየሰራህ ነው ኤላ ብላ ስትጮ ነበረ? እንዲሁም እንግዲህ ሊዲያ እኔ በጣም እንትን ትለኛለች ምክንያቱም አውቃ ነበር እንደዚያ ያደረገችው ለምለም ስመጣ ስላየቻት ያንን ፓርት እንድታይ ስለፈለገች ነበረ ግን ደግሞ ለምንድን ነው እንደዚህ የምትሰሪው እንደዚ አይነት የልጅ ጨዋታ ለምን ትሰሪያለች ሊዲያ ብሎ ጠይቋት ነበረ እረ እኔ ስቀልድ ነው ሰረሁላችሁ እሰይ በማለት እንግዲህ ቀልድ ምናምን ነገር አይገባችሁም እንዲህ በቃ እኔ ሄዳለሁ በማለት እንግዲህ ተነስታ ወደ ቤቷ ሄዳለች ያው እንግዲህ የቤዛ ደግሞ የኤላን ቤት አሳዩን በማለት እንግዲህ የነፍቅርን ቤት ቀውጠዋለች። አደይን ስራሽን ተይና እንድትወስጂ ኤላ ጋር እፈልጋለሁ ቤቱን አሳይኝ በማለት እሺ እወስድሻለሁ ስሬ ልጨርስና ብትላት፣ እኔ አሁን የተናገርኩት የተናገርኩት ቃላቶች ደግሞ መፈጸም አለባቸው እሱን ተይና አቁሚና ቀጥታ እንድት ውስጥኝ እፈልጋለሁ በማለት እንግዲህ ተነስታለች። ፍቅርንም እንግዲህ ሂዳ አደይ የመጀመረችውን ስራ አንቺ ጨርሹ በማለት እንግዲህ ቤዛ ትላታለች። እኔ ስታየኝ ሰራተኛ እመስላለው እንዴ? በማለት ያው ፍቅርም መልሳላታለች። ግን ደግሞ ወደ ኤላ ጋር እንድትሄድ አደይ ፍቅርን አስፈቅዳት ነበር በፍጹም መሄድ እንደማችል አስጠንቅቃታለች። መጣችና እንግዲህ ያው እኔ መሄድ አልችልም ፍቅርም አልፈቀደችልኝም በማለት ለቤዛ ትነግራታለች። ማንሷን ፈቃጅ አረጋትና አሁን ሳላጋጭሽ ኤላ ጋር እንድትወስጂኝ እፈልጋለሁ በማለት አደይን ቤዛ ስትናገራት እንግዲህ ቁጭ ብሎ ሲሰማ የነበረው ዲብ እንደዚህ አደይን መናገር አቺ ማን ስለሆንሽ ነው? አንቺ አደይን እንደዚህ የምትናገሪው? አደይ የትም አትሄጂም፣ ንቅንቅ አትይም። ወደ ውስጥ ገባበይ። አንቺ ግን ለምትናገሪው ነገር ስርዓት ይኖሮሽ አንቺ እንዴት አድርጎ ነው ግን ባርኮቴ አንቺ ሊወድ የቻለው በዚህ ስነ ምግባርሽ ነው ወይ እሱ የወደደሽ? በማለት ከዚህ በኋላ አደይ ላይ ብድርሽባት አሳይሻለሁ። አደይ ለእኔ በጣም ትልቅ ቦታ ያላት ልጅ ነች እና አርፈች ተቀመጭ የምትቀመሽ ከሆነ ካለዚያ ግን እዚህ ቤት ነው የማባረርሽ። በማለት ለምትናገሪያቸው ቃላቶች ስነ ስርዓት ያዥ። ፍቅርንስ እንዴት በዚያ ልቅ ትናገሪያታለሽ? ስርዓት የለሽም። በማለት እንግዲህ ያው ዴብ ይናገራታል በስተ በስተመጨረሻም ቆይማ ልካችሁን አስገባችኋለሁ በማለት እሷም ስትፎክር ታይቷል። እንግዲህ ለምለምና እንዲሁም ኢላ ታርቀዋል በስተመጨረሻ ትቷት እንደማይሄድም ቃል ገብቶላታል ስለዚህ ሁለታቸው አብረው ይሆናሉ ልክ ቃል ከተግባቡ በኋላ ወደነ ፍቅር ቤት ሁለታቸውም መጥተው ነበር ኤላዬ እንዴት ነ የእኔ ቆንጆ በማለት እንግዲህ ያው ቤዛ ዘላ ታቅፈዋለች ለምንድን ነው እንደዚህ የምታደርጊ ዞር በይ በማለት እንግዲህ ለምለምም ዘወር ታደረጋታለች ምን ነው ቀናሽ እንዴ ቀናሽ እንዴ በማለት እኔ ለምን እቀናለሁ፣ ውላ ላፊቷ ንጫ አድርጋታለች። ፊቷ እስከሚትመለስ ድረስ ነው ያጭው ልቻት እና እጅግ በጣም እውነት ለመናገር ቤዛ የሆነች እንዴት እንደሆነ አላቅም። በጣም ወጣ ያለ ባህሪ ያላት በዚያ ላይ ደግሞ ኤላይንም ትፈልገዋለሽ ትፈልገዋለች መሰለኝ። እንዲሁም ደግሞ ፍቅር ስታወራት ኤላ ምን ነው ኤላ ኤላሽ ውሽማሽ ነው እንዴ? በማለት እንግዲህ ስትናገራትም አይተናል። ከዚህ በፊትም እንደምታስቸግራት ነው እንግዲህ ለምለም ስትናገር እየነበረው ስለዚህ ያው ቤዛ ማን ፈልጋ ነው ወደዚህ የመጣችው ባርኮቴን ነው ወይንስ ኤላን ነው የሚለው ነገር እጅግ በጣም ያሳስባል። ግን በአንዴ ቤቱን ነው ያቆመችው። እውነት ለመናገር ከፍቅር በልጣ ነው የተገኘችው። ግን ፍቅር ደግሞ በጣም ፎክራላችኋለች። እስኪ ቆይ እያንዳንዳችሁ እሰራላችኋለሁ በማለት እንግዲህ አዲስ ሰው እንግዲህ ወደ ቤቱ እንዲቀላቀል አድርጋለች። ደውላ ሰፈሯንም ስትናገር ነበረ እና ምን ይሆናል ምን ይፈጠራል የሚለውን ነገር እንግዲህ ሁላችንም በቀጣይ በክፍል አርባ አራት የምንጠብቅ ይሆናል። በያላችሁበት ሰላማችሁ ይብዛልኝ። መልካም ጊዜ ተመኘውላችሁ።